አመስጋኝ ልብ ይኑረ። ሁልጊዜ አመስግን፣ ባገኘኸው አመስግን፣ ባጣኸው ነገር ሁሉ አመስግን። ማመስገን ትክክለኛ የሰው ልጅ ትልቁ ማንነት ነው። ሁሉም ሰው ምስጋና ይወዳል። ሁሉም ሰው አያመሰግንም። ነገር ግን ይህ ትልቁ የሰው ልጅ ስህተት ነው። እባካችሁ ወንድሞቼ እህቶቼ፣ ደጋግ ሰዎች፣ ማንኛውም ሰው ምስጋና የሚወድ ከሆነ ትልቁ የሰው ልጅ ሕይወት ደግሞ በምስጋና ውስጥ ይገኛል። ስለዚህ ቀንና ማታ አመስግን። ምስጋና ትልቁ የንቃተ ሕሊና መስመር ነው። በማመስገን ሁሉም ሕይወትህ ይቀየራል። የምትፈልገው ነገር ማግኘት ትችላለህ። ስለዚህ ለማመስገን ዋጋ ይከፍለዋል እንዲህ ክፍያ የለውም አይደለ? ስለዚህ ክፍያ ከሌለው በነፃ የሚደረግ ምስጋና አድርግና፣ ብዙ ዋጋ ያላቸው ብዙ እሴቶች በህይወትህ ይመጣሉ። መልካም ጊዜ ይሆናል።